ይህ ከመላው መጽሐፍ ቅዱስ ውስጥ እጅግ ርኅራዬ የተሞላበት ነው፣ ሁለተኛ ሳሙኤል ምዕራፍ 9። ይህን ምዕራፍ ከዚህ በፊት አንብበው የማዋቁ ከሆነ አብረን ስናነበው ታሪኩ ለምን ልብ የሚልካ እንደሆነ ይገባውታል ብዬ አስባለሁ። ሁለት በጣም የሚዋደዱ ጓደኛሞች ነበሩ፣ ስማቸውም ዳዊትና ዮናታን ይባላል። ዮናታን የንጉሥ ሳውል ልጅ ሲሆን ዳዊት ደግሞ በጓደኛው ዮናታን አባት እንዲገደል የሚፈለግ ሰው ነበር። ከፍልስጤም ጋር በነበረው ጦርነት ዮናታን ከአባቱ ከሳውል ጋር በጦር ሜዳ ይገደላል። ይህ ሲሆን ዳዊት የቅርብ ጓደኛውን ያጣል። ዳዊት ዮናታን በሕይወት እያለ ከእርሱ ጋር አንድ ቃል ኪዳን ያደርጋል። ዮናታን በጦር ሜዳ ከመሞቱ በፊት ዳዊትና እሱ ለመጨረሻ ጊዜ የተነጋገሩት ቃል ዮናታን እንዲህ ይለዋል፣ አንተ ቀጣዩ የእስራኤል ንጉሥ እንደምትሆን አውቃለሁ። አባቴ በአንተ ላይ ትልቅ ጥላቻ አለው። አንተንም ለመግደል ቢያሳድድህም ለጓደኝነታችን ስትል እባክህን ቤተሰቤን አደራ ቤተሰቤን አስብ። ከእኔም ለሚመጡ ርኅራዬንና የእግዚአብሔርን ቸርነት አደርግልኝ። ለዚህም እባክን ቃል ግባልኝ ሲለው ዳዊትም እሺ ቃል እገባለሁ አለው ይለዋል። ይህም ንግግራቸው በአንደኛ ሳሙኤል ምዕራፍ 20 ላይ ይገኛል። አሁን ሁለተኛ ሳሙኤል ምዕራፍ 9 ላይ ስንመጣ ዳዊት ያኔ ለዮናታን የገባውን ቃል ያከብራል። ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1፣ ዳዊትም ሲናገር ስለ ዮናታን ቸርነት አደርግለት ዘንድ ከሳውል ቤት አንድ ሰው ቀርቷልን አለ። እዚህ ጋር ቸርነት የሚለው ቃል በዕብራይስጥ ሄሰድ ሲሆን ምሕረት የሚል ትርጉም አለው። ዳዊት እያለ ያለውም ለዮናታን ስል ቃል ገብቼ ነበርና ምሕረትን ልሰጥ እፈልጋለው። ቁጥር 2 ላይ ከሳውልም ቤት ሲባ የሚባል አንድ ባሪያ ወይም አገልጋይ የነበረ ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? አለው እርሱም እኔ ባሪያ፣ ሰራተኛ፣ አገልጋይ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳውል ቤት አንድ ሰው አልቀረምን? አለ ሲባም ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው? ሲባም ንጉሱን እነሆ እርሱ በሎዶባር በአሜ ልጅ በማኪር ቤት አለ አለው። ማኪር የአሜ ልጅ የዮናታን ልጅ የሚኖርበት በሎዶባር ነው። ቦታውም ከኢየሩሳሌም 161 ኪሎ ሜትር ርቀት ላይ ሲሆን ለገሊላ ባህር ቅርብ ነው። ይህም መገኛው ሲሆን የዮናታንን ልጅ ስሙንም አልተናገረም ነበር። ቁጥር አምስት ላይ ንጉሱም ዳዊት ልኮ ከሎዶባር ከአምኤል ልጅ ከማኪር ቤት አስመጣው። የሳውልም ልጅ የዮናታን ልጅ ሜንፎ በስቴ ወደ ዳዊት መጣ፣ ለግንባሩም ወድቆ እጅ ነሳ። ዳዊትም ሜንፎ በስቴ ሆይ አለ፤ እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ፤ የአባትህንም የሳውልን ምድር ሁሉ እመልስልሃለሁ፤ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም መንፎ በስቴ የሞተ ውሻ ወደምመስል ወደ እኔ የተመለከትህ እኔ ባሪያ ምንድር ነኝ ብሎ እጅ ነሳ። ሜምፌቦስቴ እዚህ ጋር ስሙ ቢሆንም የመጀመሪያ ስሙ ግን አይደለም። አንደኛ ዜና ምዕራፍ ስምንት እንደሚነግርን የመጀመሪያ ስሙ ሜሪ በዓል ሲሆን ሲተረጎምም ከውሸተኛው አምላክ የሆነው በዓልን መጋፈጥ ነው። ዮናታን ስሙን ያወጣለት ከበዓል ጋር የሚጋፈጥ ብሎ ሲሆን እሱም የዮናታን ብቸኛ ልጅ ነው። ዳዊት የሳውል ቤተሰብ አባላት በሕይወት ስለመኖራቸው በእርግጠኝነት አያውቅም ነበር። ለዚህም ነው የዮናታንን ቤተሰብ ሲያፈላልግ የነበረው። አንዳቸውስ ይኖሩ ይሆን ወይ ብሎ አገልጋይ የሆነውን መልሶ አዎ የዮናታን ልጅ ሜንፎቤስቴ አለ አለው። እንዲህ በሚያወሩበት ሰዓት ምዕራፍ 9 ላይ ሜንፎቤስቴ ክስተቶችን በጊዜ ቅደም ተከተል ሲታይ ዕድሜው በሃያዎቹ መጀመሪያ ነው። ዳዊት ደግሞ ከ40ዎቹ አጋማሽ እስከ 40ዎቹ መጨረሻ ይሆናል። ምዕራፍ 9 ላይ ስንደርስ ዳዊት ለ15 ዓመት እየገዛ ነው። ሜንፎቤስቴ ድጋሚ ስም ወጣለት በዓልን መጋፈጥ መሆኑ ቀርቶ የጣዖት አጥፊ የሆነት የሚል ትርጉም ያለው ሆኖ ተቀየራል እዚሁ ላይም ሜምፌ ቦስቴ በሁለቱም እግሮቹ ሽባ እንደሆነ ይነግረናል እንዲህ ሊሆን እንደቻልም እናውቃለን። ስናይም በሁለተኛ ሳሙኤል ምዕራፍ አራት የሜምፌ ቦስቴ አባት ዮናታን ከአባቱ ሳውል ጋር በጦርነት ሲገደል በሰዓቱ ይህን ዜና አይሰማች የሜምፌ ቦስቴ ሞግዚት የዚህ ሕፃን አባትም አያትም በጦርነት ከሞቱ ሕፃኑ ቀጣዩ ንጉስ ሊሆን ይችላል ብላ ንጉሳዊ ቤተሰቡን ለመጠበቅ ስትል የአምስት ዓመቱን ሕፃን ሜምፌቦስቴን በድንገት አቅፋው መሮጥ እንደጀመረች ምን ዓይነት ክስተት እንደሆነ ባይታወቅም ሕፃኑን ወድቆባት ሁለቱም እግሮቹ ይሰበራሉ። በዛም ለቀረው ሕይወቱ ሽባ ሆኖ ቀረ። የአምስት ዓመቱ ልጅ የአባቱን መገደል ሲሰማ ይህ ምን ያህል ልብ የሚነካ እና ምን ያህል የሚያሳዝን ነው! በተጨማሪም የአካል ጉዳት ሲደርስበት በዚህ ሰዓት ሀያ ዓመቱ አካባቢ ሲሆን ያም አባቱ ዮናታን ከሞተ አስራ አምስት ዓመት ነበር። እሱም ከማይታወቀው ከተማ ርቆ በማይታወቀው ቦታ በድብቅ በሎዶባር በምትባል ከተማ እንክብካቤ እየተደረገለት ይኖር ሳለ ዳዊት የዮናታንን ልጅ በሕይወት እንዳለ ሲሰማ እሱን መፈለግ ይጀምራል። አካል ጉዳተኛው ሜምፌቦስቴም ንጉሥ ዳዊትን ሲያየው በታላቅ አክብሮት በግንባሩ ወደቀ። ለቅጽበት እሱ ያለበትን ሁኔታ ስንመለከት እግሮቻችሁን መጠቀም በማትችሉበት ሁኔታ በንጉሱ ፊት በግንባራችሁ መደፋት ምን ያህል ከባድ ሊሆን እንደሚችል አስቡት። እርሱ ግን ይህንኑ አደረገ። ይህም ይህ በተጻፈበት በዕብራዊ ውስጥ ቫይፖል አልፐናቭ ቫሽተሁ ይለዋል። ትርጉሙም በታላቅ አክብሮትና ታዛዥነት ለንጉሱ ፊት ለፊቱ ተደፋ። ምንኛ ትሕትናና ለንጉሱ የመገዛት ምሳሌ ነው! እሱም እነሆኝ ባሪያ አለ። ዳዊትም አትፍራ፣ ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ የአባትንም የሳውልን ምድር ሁሉ መልስልሃለሁ። አንተም ሁልጊዜ ከገበታዬ እንጀራ ትበላላለሁ። እያለ ያለውም ቀሪውን የሕይወትህን ዘመን ትጠበቃለ፣ ዳግመኛ እንዳትራብ እኔ ጠብቀሃለሁ። በንጉሡ ቤተ መንግሥት ካለ ጠረጴዛዬ ትካፈላለ። እርሱም የሞተው ውሻ ወደም መስል ወደ እኔ የተመለከተ እኔ ባሪያ ምንድር ነኝ ብሎ እጅ ነሳ። ቁጥር ዘጠኝ ንጉሡም የሳውልን ባሪያ ሲባን ጠርቶ ለሳውልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ አንተና ልጆችህ ሎሌዎቹም ምድሩን ረሱለት፣ ለጌታም ልጅ እንጀራ ይሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜምፌቦስቴም ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሱን፣ ጌታዬን፣ ንጉሱ ባሪያውን እንዳዘዘ እንዲሁ ባሪያ ያደርጋል አለው። ሜምፌቦስቴም ከንጉሱ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፌቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፌቦስቴ ያገለግሉ ነበር። ሜምፌቦስቴም ከንጉሱ ገበታ ይህም ቃል ለሶስተኛ ጊዜ ሲጠቀስ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር። ሁለት እግሩም ሽባ ነበር። የዛሬውን ጥናት ከማጠናቀቃችን በፊት ማየት ያለብን ንጉስ ዳዊት የክርስቶስ ምሳሌ ነው። በአዲስ ኪዳን ላይ ኢየሱስ ክርስቶስ ለ17 ጊዜ ያክል የዳዊት ልጅ ተብሎ ተጠርቷል። ምክንያቱም እርሱ የዳዊት ቤተሰብ ስለሆነ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ይላል። ይህም እግዚአብሔር መሲሁ ከዳዊት ዘር እንደሚወጣ ቃል ስለገባ ነው። ለዚህም ነው ነቢዩ ናታን በሁለተኛ ሳሙኤል ምዕራፍ 7 ከ11 እስከ 16 ባለው ውስጥ ለዳዊት ይህንኑ የነገረው። ለምን ነቢዩ ናታን ይህንን ለንጉሥ ዳዊት ሊነግረው ፈለገ? ናታን ለመንገር የነበረው ምክንያት በራሱ በዳዊት ስም የመጣው የሰው ልጅ ዘር ግንድ ብቻ እንዳልነበረ ነገር ግን የኢየሱስ ክርስቶስ የላቀና መንፈሳዊ ትርጉም እንደነበረው ለማሳየት ነው። የእሱን የሰው ልጅ ዘር ሀረግ አመጣጥ መንገዱ ብቻ ሳይሆን መለኮታዊ በሆነ መንገድ እርሱ በቅድስት ድንግል ማርያም በኩል ወደ ሰው ዘር የሚመጣ ከተፈጥሮ በላይ የሆነ አምላክ መሆኑን እያሳየን ነው። ቅድስት ድንግል ማርያም የንጉሥ ዳዊት ዘር ነበረች። እናም ቅድስት ድንግል ማርያም ብቻ ሳትሆን፣ የኢየሱስ ምድራዊ አባቱ ዮሴፍ የዳዊት ልጅ ዘር ነበር። በዚህም ኢየሱስ ክርስቶስ በዳዊት መንገድ ሰውን መስሎ የመጣበትን ሲያመለክት፣ በዚያን ጊዜ ሰው ሁሉ መሲሁ ከዳዊት ዘንድ እንደሚመጣ ያውቃሉና። በዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንደሚመጣ መጽሐፍ አላለምን አሉ። በመጽሐፍ ቅዱስ ውስጥ ዳዊት ፍጹም የሆነ ምሳሌ ባይሆንም፣ ምክንያቱም የራሱ ስህተቶች ስላሉት፣ ነገር ግን በተለይ በዚህ ታሪክ ውስጥ የክርስቶስ ምሳሌ ሆኖ ያገለግላል። የዚህ ሌላኛው ክፍል ሜምፌቦስቴ የሁላችንም ምሳሌ መሆኑ ነው። በኃጢአት ምክንያት ከአምላክ ተለይተናል፣ ባዶነት ውስጥ እንኖራለን። እንዲሁም በውድቀት ምክንያት በኃጢአት ሽባ ሆነናል። ይህ እኛ የምንወከልበት ምስል ነው። እኛም ሜምፌቦስቴ ነን። ሜምፌቦስቴ እንዴት የሁላችን ምሳሌ እንደሆነ ስንመለከት እሱ ከንጉሱ ተለይቷል፣ በማይታወቅ ስፍራ ይኖራል፣ በመውደቅም ምክንያት አካለ ስንኩል ሆኗል። ከእኛ ጋር ያለውን ትይዩን ስናይ እርሱም የሁላችንን ምሳሌ ነው። ይህ የእኛ ታሪክ ነው። እኛ ከእግዚአብሔር የራቅነን በባዶነት እንኖራለን። ሁላችንም በውድቀት ውስጥ ስለሆንን በኃጢአት አንካሳ ሆነናል። እናም ውበቱ እዚህ ላይ ነው። ንጉሱ ፈለገን፣ ንጉሶም ተከተለን። እርሱም እንደ ዳዊት ሜምፌቦስቴን እንደፈለገ እንዲሁ እኛንም ወደደን። ለዚህም ነው ምህረትን ሊያሳየን የፈለገው። ንጉሱ ሜምፌቦስቴን እንዳገኘ ሁሉ ኢየሱስም እኛን በባዶነት ስፍራ አግኝቶናል። እርሱም ቸርነቱን ሊያሳየን ስለጓጓ ተከተለን። ሜምፌቦስቴ የንጉስን ቸርነት ለማግኘት ምን አደረገ? እኛስ የንጉስን ቸርነት ለማግኘት ምን አደረግን? በቲቶ ምዕራፍ 3 ቁጥር 4-5 ላይ እንደሚለው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እኛ ስላደረግነው በጽድቅ ሥራ ሳይሆን እንደ ምሕረቱ መጠን በዳግመኛ መወለድና በመንፈስ ቅዱስ መታደስ አዳነን። ከዚያም ንጉሱ ወደ ቤተ መንግስቱ አስገብቶ በንጉሣዊ ማዕድ አብሮን ይመገባል። በሁለተኛ ሳሙኤል ምዕራፍ 9 ቁጥር 7፣ 11ና 13 ላይ ሦስት ጊዜ ሜምፌቦስቴ ሁልጊዜ በንጉሱ ማዕድ በላ ይላል። ይህም የሚገርም ንጽጽር ነው። ይህም ታሪክ ንጉሱ እኛን ሊያድነን ሊቤዥን እና ምህረትን ሊያሳየን የመጣ መሆኑን ያሳየናል። ይህ ታሪክ ሁሉ ውብ ምሳሌ ነው። በሁለተኛ ሳሙኤል ምዕራፍ 9 ከቁጥር 4 ላይ ንጉሥ ዳዊት ሜምፌቦስቴ የት ነው ሲል ሲባም የመለሰው የአሜል ልጅ በማኪር ቤት በሎዶባር ነው። ማኪር የሚለው ስም ተሸጠ ማለት ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 7 ቁጥር 14 ላይ ለኃጢአት እንደ ባሪያ ተሽጫለሁ ይላል። የአሜል ልጅ ማኪር፣ የአሜል ስም የእግዚአብሔር ሕዝብ ማለት ነው። የትስ ነው ያሉት? ሎዶባር በሚባለው ስፍራ ሲሆን ትርጉሙም ግጦሽ የሌለበት በረሃ ባዶነት ማለት ነው። የእግዚአብሔር ሕዝብ ለኃጢአት ተሸጠው በባዶነት ምድር ውስጥ እንደሚኖሩ ይህ ሁሉ ለእኛ ግልጽ የሆነ ምሳሌ ነው።